ዜና ስፖርት። ጤና ይስጥልኝ። ከኤስሪ ፊርዶስ አብዱልሐኪም ነኝ። በቅድሚያም ባየር ሊቨርኩሰን ኤሪክ ቴን ሃግን ዋና አሰልጣኝ አድርጎ ሾመ። ኔዘርላንድ አሰልጣኝ ከቡንደስሊጋው ቡድን ጋር የሁለት ዓመት ኮንትራት የተፈራረመ ሲሆን በቅርቡ ለመገናኛ ብዙሃን መግለጫ ይሰጣል። ቴንሃግ በዚህ የውድድር ዘመን በጥቅምት ወር ከማንቸስተር ዩናይትድ ከተሰናበተ በኋላ ከእግር ኳስ ውጭ የነበረ ሲሆን አሎንሶ ወደ ሪያል ማድሪድ ካቀና በኋላ እሱን በመተካት ሊቨርኩሰንን ተረክቧል። ዘአትሌቲክስ ዘ አትሌቲክስ እንደዘገበው የ55 ዓመቱ አሰልጣኝ ከዚህ ቀደም ከስምምነት መድረሱን በማንሳት ቴንሃግ የጀርመኑን ክለብ በይፋ ተቀላቅሏል። ሊቨርኩሰን በ2 2023 እስከ 2024 የውድድር ዘመን የአሎንሶ መሪነት የመጀመሪያውን የቡንደስ ሊጋ ዋንጫ ማንሳቱ የሚታወስ ሲሆን በዚህ የውድድር ዓመት ዲኤፍቢ ፖካልን በማሸነፍ የአውሮፓ ሊግ ፍጻሜ ላይ በመድረስ በአትላንታም ተሸንፏል። የአሎንሶ ቡድን ስብስብ የነበረው ሊቨርኩሰን በ2024 እስከ 2025 የውድድር ዘመን ሲጠናቀቅ በቡንደስ ሊጋው ከሻምፒዮኑ ባየር ሙኒክ በ13 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ በመቀመጥ ነው። ማቴዎስ ኩንሃ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ከፍተኛ ደረጃ ላይ መደረሱ ተነገረ። የኦልቭሱ የፊት መስመር ተጫዋች ወደ ኦልትራፎርድ ለመሄድ የሚያስፈልገው የውል ማፍረሻ 62.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ለመክፈል ተስማምተዋል። ቢቢሲ ስፖርት እንደዘገበው ዩናይትድ ለብራዚላዊ አጥቂ ሙሉ ክፍያውን በሁለት ዓመት ጊዜ ውስጥ በሶስት ክፍሎች በመክፈል ይጠበቅበታልም ተብሏል። በግላዊ ውሎች ዙሪያ በአጠቃላይ ከስምምነት መደረሱም ተዘግቧል። የተጫዋቹ ዝውውር በመጪዎቹ ቀናት ውስጥም ይጠናቀቃል ተብሎም ይጠበቃል በ2026-2027 የውድድር ዘመን ከመጠናቀቁ በፊት ዩናይትድ ሙሉውን ገንዘብ መክፈል እንደሚጠበቅባቸውም ተጠቁሟል። የመጀመሪያውን ክፍያ በመጀመሪያው ዓመት የሚከፍል ሲሆን ሁለተኛውን ደግሞ በሚቀጥለው ውድድር ዘመን ሲሆን የመጨረሻውን ክፍያ ደግሞ በ2027 ክረምት ላይም የሚከፍል ይሆናል። ኩንሃ በጥር 2023 ከአትሌቲኮ ማድሪድ በውሰት ወደ ወልቭስ ከመጣ በኋላ 92 ጨዋቶችን አድርጎ ለክለቡ 33 ጎሎችን አስቆጥሯል። የ25 ዓመቱ ተጫዋች በሁድ ዕለት በመጨረሻው የመዝጊያው መርሃ ግብር ከብሬንትፎርድ ጋር አቻ ሲለያይ የመጨረሻ ጨዋታውንም አድርጓል። የሳውዲ አረቢያው ክለብ አልሂላል የማንቸስተር ዩናይትዱን አምበል ብሩኖ ፈርናንዴስ ለማስፈረም እንቅስቃሴ መጀመራቸው ተነገረ። አልሂላል ለብሩኖ ፈርናንዴስ በዓመት 21 ሚሊዮን ፓውንድ የሚያቀርቡ ሲሆን በስሩ የአራት ዓመት ኮንትራት ተይዞ እንደቀረበለት ነው የተገለጸው። በተጨማሪም አልሂላል ለማንቸስተር ዩናይትድ 80 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል ማዘጋጀታቸውም ተገልጿል። በቅርቡ ከማንቸስተር ሲቲ ጋር የተለያየው ኬቨን ደብሮይን ወደ ናፖሊ ሊሄድ መሆኑ ተነገረ። ከ10 ዓመት ቆይታ በኋላ ከሲቲ ጋር የተለያየው የ33 ዓመቱ የመሃል ሜዳ ተጫዋች ናፖሊን ለመቀላቀል ከስምምነት መድረሱ ተዘግቧል። ከኬቨን ደብሮይን ጋር የክለቡ ፕሬዚዳንት ኦሪሊዮ ዴ ላውረንትስ ንግግር አድርገዋልም ተብሏል። ከተለያዩ ክለቦች ጥያቄ የሚቀርብለት ቤልጅየማዊ አማካኝ ወደ ጣሊያን የመሄድ እድሉ ከፍተኛ እንደሆነ ነው እየተነገረ ያለው። ቼልሲ የኢንትራክት ፍራንክፈርቱን ተጫዋች ሁጎ ኢኪቴኪን ማስፈረም እንደሚፈልጉ ተነገረ። ቼልሲዎች በክረምቱ መጀመሪያ ላይ ዝውውር መስኮቱ ሲከፈት የኢንትራክት ፍራንክፈርቱን አጥቂ ሁጎ ኢኪቴኪን ማስፈረም እንደሚፈልጉ ተገልጿል። የ22 ዓመቱ ተጫዋች ባለፈው የውድድር ዘመን ለፍራንክፈርት በሁሉም ውድድሮች በ45 ጨዋታዎች 22 ግቦችን አስቆጥሯል። ተጫዋቹን ለማዘዋወር የድርድር መዋቅር ያለው 100 ሚሊዮን ዩሮ ወይም 83.9 ፓውንድ የሚያወጣ ዋጋ እንዳለውም ተዘግቧል። የ2024-2025 የ224 የውድድር ዘመን የፈረንሳይ ከ21 ዓመት በታች ተጫውቶ በአጋማሹ ነበር ወደ ቡንደስሊጋው መጀመሪያ ከፓሪስ ሴንት ጀርመን በውሰት በጥር 2024 ወደ ፍራንክፈርት የተዘዋወረው የሪያል ማድሪዱ ፕሬዚዳንት ፍሎረንቲኖ ፔሬዝ ለአሰልጣኝ ሻቢ አሎንሶ አቀባበል አደረጉ። ፍሎረንቲኖ ፔሬዝ እንኳን ወደ ሪያል ማድሪድ ከተማ በሰላም መጣህ ሲሉም ገልጸዋል። አዲስ ቀንና አዲስ ዘመን ወደ ቤቱ ከተመለሰው አሎንሶ ጋር እንደሚጀምሩም ተናግሯል። ከኛ መሀል አንዱ ነበርክ፣ ወደ ቤት ወደ ሪያል ማድሪድ እንኳን በደህና ተመለስክ በማለት የማድሪድን ዋጋም ታውቃለህ ብለውታል ፔሬዝ። በተያያዘም ስፔን አሰልጣኝ ሻቢ አሎንሶ በዛሬው ዕለት በሪያል ማድሪድ ተገኝቶ በይፋ ፊርማውንም አኑሯል። ሪያል ማድሪዶች አዲሱን አሰልጣኝ ሻቢ አሎንሶ ጋር የመታዋወቅ መርሃ ግብርም አካሂደዋል። ማሪዳውያን እዚህ ነኝ፣ ይህንን አዲስ ዘመን በታላቅ ጉልበትና መጓጓት በመጀመሬ ደስተኛ ነኝ ሲል አሎንሶ ለደጋፊው ሀሳቡን ተናግሯል። የስፔላን ላሊጋ የወርቅ ጫማ አሸናፊ ታወቀ። ኪሊያን ምባፔ የወርቅ ጫማ አሸናፊም ሆኗል። ፈረንሳዊ የፊት መስመር ተጫዋች ኪሊያን ምባፔ በላሊጋው በዘንድሮ ባደረጋቸው ጨዋቶች 31 ግቦችን በማስቆጠሩ የኮከብ ግባግቢ አስቆጣሪ አሸናፊም ሆኗል። በስፔላን ላሊጋ መዝጋያ መርሃ ግብር ሪያል ማድሪድ ሪያል ሶሲዳድን ባሸነፈበት ጨዋታ ሁለት ግቦችን ማስቆጠሩም ይታወሳል። ኪሊያን ምባፔ የአውሮፓ የወርቅ ጫማን ለመጀመሪያ ጊዜ ማሸነፉም ተዘግቧል። መምባፔ ወደ ሪያል ማድሪድ በተቀላቀለበት የመጀመሪያ ዓመት ምንም ዋንጫ ግን ማሳካት አልቻለም። ዜና ስፖርት አበቃ። ከኢስሪ ፊርዶስ አብደላኪም አብሬያችሁ ቆየው። መልካም ቀን